እንደምን አመሻችሁ ወደ ሰዓቱ የቢዝነስ ዘገባዎች እናልፋለን ከቢዝነስ ዘገባዎቹ ጋር ብሩክ ያሬድ ነኝ በአዲስ አበባ በጥቃቅና አነስተኛ ኢንተርፕራይዝ የተደራጁ ወጣቶች ሊሰማሩበት በፈለጉት የስራ መስክ የሚሰጣቸው ስልጠና በቂ አይደለም አሉ የከተማ አስተዳደሩ በበኩሉ ሰልጣኞቹ ወደ ስራ ከገቡም በኋላ ተከታታይነት ያለው ስልጠና እንደሚሰጣቸው ገልጿል ሁናቸው ታዬ ተጨማሪ አለው ወጣት አበራሽ እንዳይላሉ በጀኔራል ዊንጌት የቴክኒክና ሙያ ማሰልጠኛ ውስጥ የልብስ ስፌት ስልጠና እየወሰደች ትገኛለች። ወጣት አበራሽ ስልጠናውን ትውሰድ እንጂ ከስልጠናው ማጠር ጋር ተያይዞ ግን ችግር እንዳለ ነው የምትናገረው። እራሳችንን ለመቻል በሚደረገው፣ ነገር ግን ይሄ ስልጠና በቂ ነው ብዬ አልልም። ምክንያቱም መስፋት ተምረናል ስፌትን ግን እንዴት አድርገን ፓተርን ማውጣት እንዳለብን አናውቅም። ትንሽ ጊዜ ቢጨመርና ያንን ያንን ቢያካትት። እንደ ወጣት አበራሽ ሁሉ በድሯሊና ማረሽ ፈራውም ስልጠና እየወሰዱ ነው የሚገኙት። ሰልጣኞቹ እንደሚሉት እየተሰጣቸው ያለው ስልጠና ግን በቂ አለመሆኑ ይናገራሉ። እስከ አስራ ሁለት ቀን ሰልጥነናል። ስልጠናው ደግሞ በቂ ስልጠናና በቂ ክህሎት እውቀት ለማግኘት ትንሽ ቀናቱ አጭር ስለሆነ ቀኑ በጣም አጭር ነው በጣም አጭር ነው። ሃያ አንድ ቀን በጣም በቂ አይደለም። በቃ ለተማሪ አይደለም። እኛ ስድስት ወር የተማረ ተማሪ ራሱ ራስን ችሎ ለመስራት አይችልም። በአዲስ አበባ ከተማ አስተዳደር የጥቃቅና አነስተኛ ኢንተርፕራይዞች ቢሮ የስራ ዕድል ፈጠራና ኢንተርፕራይዞች ማደራጃ ዋና የስራ ሂደት መሪ አቶ ግርማ ወርቁ ለኢትዮጵያ ዜና አገልግሎት እንዳሉት ስልጠናው ከሰባት ቀን ጀምሮ ለሶስት ወራት የሚሰጥ ነው። ከመደበኛው ስልጠና አንጻር ሲታይ ጊዜው አጭር ቢሆንም የሚሰጠው ስልጠና ግን በቂ መሆኑን አቶ ግርማ ይናገራሉ። እየተሰጠ ያለው ስልጠና ወደ ስራ ለመግባት የሚያስችላቸው እንደሆነ የሚናገሩት አቶ ግርማ ወጣቶቹ ሙያቸውን እንዲያዳብሩ የስራ ላይ ስልጠናም ይሰጣቸዋል ብለዋል። ማንኛውም የጥቃቅንና አነስተኛ ኢንተርፕራይዞች የሚያደርገው የስልጠና ጊዜ መደበኛ በዚሁ እስኬጁል የተደረገ ስልጠና ነው የሚሰጣቸው። ስለዚህ እዛ ቦታ ላይ ምንም ስጋት አይኖርም ማለት ነው። ያው ሲወጡ ደግሞ የበለጠ ትሪት ይደረጋሉ በየደረጃው ማለት ነው። እንደየሙያ ክህሎቶቻቸው ወይም ደግሞ እንደ ሙያ ዘርፋቸው የክህሎት ብቃትና የክህሎት መድፈኛ ስራዎችን የሚሰራበት ሁኔታዎች የተመቻቹበታል ማለት ነው። ስራ ላይም በተከታታይ ስልጠና ስለሚሰጥ ያላቸው የክህሎት ክፍተት እየተዘጋ የሚሄድበት ሁኔታዎች ስላሉ ስራቸውንም ስልጠናቸውንም ሙያቸውንም እያሻሻሉ የሚሄዱበት ሁኔታዎች የሚፈጠሩ ስለሆነ እዛ ቦታ ላይ ስጋት የሚገባው አይሆንም። በሀገር አቀፍ ደረጃ ከሶስት ሚሊዮን በላይ ወጣቶች ተለይተው በተለያዩ ዙሮች ስልጠና በመሰጠት ላይ ይገኛል። በአዲስ አበባ ደግሞ ከ19 ሺህ በላይ ወጣቶች በጀኔራል ውንጌት፣ እንጦጦ፣ ተግባረ ዕድና ሌሎች የቴክኒክና ሙያ ማሰልጠኛ ተቋማት በመሰልጠን ላይ ይገኛሉ። በአፋር ክልል ዳሎል የፖታሽ ማዕድን ለማምረትና ለውጭ ገበያ ለማቅረብ ለሚሰራ የውጭ ኩባንያ ፍቃድ መስጠቱን የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር ገለጸ። የኩባንያው ስራ የተቀላጠፈ እንዲሆን የመሰረተ ልማት ስራዎች መሰራታቸውንም ሚኒስቴር መስሪያ ቤቱ አስታውቋል። ብርሃን ያየሁ ተጨማሪ አለው። ኢትዮጵያ ካላት እምቅ የተፈጥሮ ማዕድናት ውስጥ ለማዳበሪያና ለልዩ ልዩ ኬሚካል ማምር ስራ የሚውለው ፖታሽ ተጠቃሽ ነው። ዘርፉ ተፈላጊ ና ከፍተኛ ኢንቨስትመንት የሚጠይቅ በመሆኑ የትላልቅ ኩባንያዎችን ቀልብም የሚስብ ነው። ሰርካ ሚኔራልስ ፖታሽ የተባለ የብሪታንያ ኩባንያም በሁለት ነጥብ አምስት ቢሊየን የአሜሪካን ዶላር ወጪ በአፋር ክልል ዳሎል ፖታሽ ለማምረት ፈቃድ ወስዷል። ከማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር ጋርም ስምምነት ተፈራርሟል። በስምምነቱ መሰረት ኩባንያው በየአመቱ ሁለት ነጥብ ሰባት አምስት ሚሊዮን ቶን ፖታሽ ያመርታል። የኩባንያው ብቃት ታይቶ ወደዚህ ስራ መገባቱን ሚኒስቴር መስሪያ ቤቱ ገልጿል። ትልቅ ካምፓኒ ነው። ብዙ ሀገሮች ላይ ሰርቷል። ቺሊ ላይ፣ ሌሎች ሌሎች ሀገሮችም ላይ እየሰራ ካምፓኒ ነው። ስለዚህ አቅሙ በተለያየ ሀገሮችም የሰራ ነው። የሚሰሩትም ደግሞ አንድ ካምፓኒ ብቻውን አይደለም። የተለያዩ ካምፓኒዎች እየተገናኙ ገንዘቡንም ለማሰባሰብ ይሄን አሁን ለማልማት ለምልት ለማብቃት ሁለት ቢሊዮን ዶላር ያላነሰ ገንዘብ ነው ኢንቨስት የሚያደርጉት። ስለዚህ ከዚህ አኳያ ያው ሰዎቹ የታወቁ ናቸው ብዙ ስራዎች አላቸው። ኩባንያው ለ አንድ ሺህ ሰባት መቶ ዜጎች የስራ እድል የሚፈጥርም ይሆናል። በአመታት ቆይተው ለሀገሪቱ የተሻለ የውጭ ምንዛሬ እንዲያስገኝ መንግስት አስፈላጊ ቅድመ ሁኔታዎች ማመቻቸቱን ሚኒስቴር መስሪያ ቤቱ አስታውቋል። ሰርሰርቶ ሲያልቁ የመሰረተ ልማት እንቅፋት እንዳይደርሳቸው ቀድሞ እየተሰራበት ነው ያለው ማለት ነው። ስራ ሳይጀምሩም በእኛ በኩል አጠናቀናል። አንዳንዶቹ በቤት ፕሮሰስ ላይ ነው ያሉት ጅቡቲ ፖርትም ታጅራ ፖርት ተመላሽ ተዋል መሰረተ መንገዷንም እየተሰራች ነው ተሰርታ የተበላሸች ነገረች አላት። እሷንም የተሰራች ነው ያለችው። የሰርካ ሚኔራልስ ፖታሽ ኃላፊነቱ የተወሰነ ኩባንያ ዋና ስራ አስፈጻሚ ብራድፎርድ እንዳሉት የአካባቢው ደህንነትን በጠበቀ መልኩ የምርት ጥራትን በማስጠበቅና ለዜጎች የስራ ድል በመፍጠር ወደ ውጭ ምርታቸውን መላክ ይጀምራሉ። ኢትዮጵያ እንደ አውሮፓ አቆጣጠር በ2025 የማዕድን ዘርፉ ለሀገሪቱ ምጣኔ ሀብት የ አስር በመቶ ድርሻ እንዲኖረው እየሰራች መሆኗ ተጠቁሟል። ይህ ስምምነትም አንዱ አካል ተብሏል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የምሽት የቢዝነስ ዘገባችን የተከታተላችሁትን ይመስል ነበር። መልካም ጊዜ ከቀሪ ዝግጅቶቻችን ጋር